ስሜ ያው ዑመር ዝናብ ይባላል። የመጣሁት ከ59ኛ ክፍለ ጦር አምስተኛ ሸለቃ ነው። ያው ወደዚህ ወደ አማራ ክልል ስንገባ ያው የሰማ ነው ስለ ፋኖም ስለ ኢትዮጵያ መከላከያ ሰራዊትም ያው የሰማ ነው፣ ሌላ ነገር ነው ግን፣ ሆኖም ወደ መከላከያም ገብቴን አይቴ ነዋል። ከዛ ከመከላከያ ደግሞ እንደዶ ሆኖ ወደዚህ መጥተናል፣ ወደ ፋኖ ማለት ነው ወደ ፋኖ መቴን ስናየው እዛ በመከላከያ በነበርንበት ጊዜ ስለ ፋኖ መከላከያ ብለ እኛ ሲያስተምር የነበረውና እዚህ ፋኖ ጋር መቴን ደሞ ስናዩና ስንማረው በቃ ሁሉም በቃ ሰማይና ምድር ነው፣ በቃ በምን ታምር አይገናኝም። እነሱ ራሳቸው የያዙት ፖለቲካ ስላለው ራሳቸውን ፖለቲካ ለማሸጋገር እንደፈለጉት አድርጓሉ። አሁን እኛ ቁጭ ብለን ስናጠና ስናየው ይሄ ነገር አይሆንልንም፣ አያዋጠንም አምና ከጁንታ ጁንታ ብሎ እራሱ ያመጣው ሲያመ ሲያመ ይዞ ህዝቡን ህዝብ ወንድሙ ለወንድም እስኪገበር ያደረደላ አምጥቷል። አንዱ ደግሞ በሁለተኛ ደግሞ እዛ ጁንታና የኢትዮጵያ መከላከያ ከለካ ስራው እንደ ተታረከ ነው የምታየው። እሱ እነሱ አንድ ሲሆኑ ደግሞ አሁን አማራ ክልል ፋኖ ብሎ ሰየመ። ኦሮሚያ ክልል ለወንክሽ ነው ያለ። ከዛ ወደ አማራ ክልል ሂዱ ና ተዋጎ ሲባል መጣን። ስንመጣ መጀመሪያ ጊዜ ስንሰማ ፋኖ የኦሮሞ ህዝብ አይወድም፣ አስተኝቶ እንደ እንደበግ ያርዳለ አርዶው እንኳን አይለቅም ስጋውን ከታትፎ ነው የሚጥሎ፣ ሲባል ነው እኛ ሰማ፣ ነው ግን እንደዚህ እንደዚህ የተባለ የተባለ በቃ ሰማን፣ ውስጣችን ሊያምንም አልቻለም። ከዚ አንድ የምንተዋወቅ ጓደኞቻችን አለ፣ ከዚህ ፋኖ በቁጥጥር ስላወለቱ ወደ ሀገሩ የሸኘው ማለት ነው። እሱ በቃ በዳይሬክት በስልክ ተደዋውለን ስናወራ፣ በቃ ስለ ፋኖ ያለው ፍቅር እውነተኛ የሆነ ቃላት በቃ እሱ ስነግረን፣ ይሄ ነገር እንኳን እኛ ሳናቅ ነው እዚህ የተበደልና ያለ ነው። እንደምንም አድርገ ወደ ፋኖ ብንሄድ ይሻላል ብለን በቅርብ ቀን በ ቀን አራት ነው መሰለኝ ወደዚህ ወደ ፋኖ በራሳችን ፍላጎት መጥተን ገብተን ነው አለ እና ያለኝ ሰበብ ሁሉ ላይ ይሄ ነው። ወደዚህ ከመግባቴ በፊት ስለመከላከያ ሰራዊት ነው የሚያውቀው። አሁን ኢትዮጵያ 85 ብሔር ብሔረሰብ ላይ ሲሉ ሰማሉ። በታሪክ ማነው አሁን በኢትዮጵያ መከላከያ ሰራዊት ገብተን ይጣማ ነው በአሁኑ ሰዓት ኢትዮጵያ ውስጥ የሚገኘው ደቡብና የኦሮሞ መከላከያ ብቻ ነው። ምን አማራ ክልል ሌላ ጁንታ ውጊያ ላይ ከኛ ጋር ሲዋጉ ነበር የአማራ ልጆች። ከዛ ወደ አማራ ክልል ስንመጣ ለምን ለካ እነሱ እውነቱ ገብቶታል። እኛ መጣ ያማራ ክልል እንደገባ እነሱ ወደ ፋኖም የገባ አለ መሰራም ይዞ ወደ ራሱ ቤተሰብ ይገባ ማለት። ከዛ ኦሮሞና ደቡብ ብቻ ነው እነዛ ይቀራ። ከዛ ይሆሮሞና ደቡቡ እኛ የቀምኑ ለማን ነው ሰማኒያ አምስት ብሔረሰብ ያለ ሁለት ብሔረሰብ ብቻ ለማን ብሎ ነው የምታገለው? ለምን ነው ሀሳብ በውስጣችን ስመጣ። በፊት እኛ የምናውቀው መከላከያ መከላካ ሬሽኑ በፈለገበት ሰዓት ይቀየርለታል። ሚኒስትሩም እነዛኛ አሁን አንድ ሚኒስትር አንድ ምነታሪ ስድስት ወር ነው የለበስ ነው ታናጥቦ ቀማር እንደዛ ጨርሰን በቃ እንደፈለ በቃ እያላሳለፍ ነው ስቃይ ያለ ነው። ስለዚህ በቃ ስለ መከላከያ ሰራዊት እኔ እንጃ ከዚህ በኋላ ያሉት እዚህ ያልገቡት ወደዚህ ወደ መከላከያ ያልገቡት ወንድሞቻችን ወደ መከላከያ ሰራዊት እንመጣለን ብሎ ባስቡት እኔ መቼም በቃ በጣም ደስ ይለኛል። ስለ መከላከያ ሰራዊት ለምን ራሳቸው በቃ ራሳቸው የሆነች ስራ ይሆንልኛል የሚሉት ስራ ፈጥሮ ዘብ ኖሮ በጣም ደስ ይለኛል። ለምን መከላከያ ሰራዊት ብሮ እንጂ አሁንም ቀን ያወጣ አይደለም። ኢትዮጵያ ብሎ መንግስት ራሱን ፖለቲካ ለማሸጋገር ብሎ ወንድም ለወንድም እንዲገረደል አድርጎ ነው ያለው። ይሄ ደግሞ ለትውልድ አልገባም። እኛ ራሱ አሁን ገና ከመከላከያ ስርዓት ወደዚህ መጥተን ወደ ፋኖ ከገባን በኋላ ብዙ የወሰድነው ትምህርት ነገር አለ። ከፋኖም ያየን ነገር አለ። ከዚህ በኋላ ቤት እኛ ፖለቲካም ድሮንም ሊያሳምን እና አይችልም። መርፍ ሆነ መርፍም ሆነ ታንክም ሆነ ማለት ነው። ምናልባት ያው ጭራሿ ምኗም አታስፈልገኝም ካለ ያው በሚሳይል ሊያጠፋት ይችላል በሚሳይል